ዛሬ በምስራቅ ሐረርጌ ገጠራማው አካባቢ ለረዥም ጊዜ በሴፍቲኔት የቆዩ አርሶ አደሮች ከእርዳታ ለመላቀቅ የሚያደርጉትን ትግል አይተናል። መለስተኛ ግድቦች ተገድቦላቸው ሰፋፊ ካናሎች የተሰሩላቸው በሚሊዮን የሚቆጠር ተረጅ የነበረበት ቦታ ብዙ ቀንሶ በጣም ጥቂት ሰው ነው የቀረውና ተስፋ ይሰጣል። ከዚያ በላይ ደግሞ ያየናቸው የተራራ ልማት በሰው ልጅ በህብረት እንደዛ አይነት አስደማሚ ስራ መስራት መቼም አስደናቂ ነገር ነው። ሰው ካላየው አይገባውም። ያን የሚያክል ተራራ እንደዚሁ ለማየት የሚከብድ ለመውጣት የሚከብድ ነገር ግን ሶስት ሜትር ሁለት ሜትር የሚያክል እርከን ሰርተው አካባቢያቸውን ሲጠብቁ ያየሁበት መንገድ በጣም በጣም የሚያረካ ነው። ይሄ ቦታ ግን ልዩ ቦታ ነው። ይሄ ቦታ ለኔ የሚሰማኝ አንድ አባት ልጅ ወልዶ አሳድጎ አስተምሮ ሲመረቅ ወይም ሲያገባ ሲያዩ ያለው ስሜት ነው። የዛሬ ሰባት ዓመት ገደማ በወንድም የሶማሌና የኦሮሞ ህዝቦች መካከል አርተፍሻል ሰው ሰራሽ ግጭቶች ነበሩ። እነዚያ ፖለቲካ የነዳቸው አርተፍሻል ግጭቶች ጊዜያዊ ቢሆኑም። ብዙ ጎርተዋል እና ይገርማል። እዚህ ቦታ መጥቼ ነበር። እኔ ከሪፎርም በፊት በሺህ የሚቆጠሩ ሴቶች እዚህ ውስጥ ነበሩ። እዚህ ቦታ አጋጣሚ እኔ ዝኛው ቤት ስገባ አንድ ሴት ትወልድ ነበር እና ማየት አልቻልኩም። በጣም አዝኜ የነበረው የወጣሁት የነበረው ያ ቁጣ የነበረው ስሜት ያ ሁሉ ጫጫታ ያ ሁሉ ለቅሶ ያ ሁሉ መተረማመስ አብዛኛው ሰው ከተለያየ ቦታ በእግሩ ቀንከሌት ሲጓዝ የመጣ ነው። በዚያ ጊዜ የነበሩ ኃይሎችም እዚያ አካባቢ ይበልጥ ሽብር ይነዙ ነበር እና ማህበረሰቡ የነበረበት የምግብ የመጠጥ ብቻ ሳይሆን ሳይኮሎጂካል ጭንቀት በጣም አሳሳቢ ነበር እና በጣም ከፍቶኝ ልቤ የተሰብሮ አዝኜ የወጣሁበት ቦታ ላይ ዛሬ ወጣቶች እንደዚህ አይነት አስደማሚ ስራ ሲሰሩ ማየት የሚሰጠውን ስሜት እንግዲህ የሚያውቀው ብቻ ያውቀዋል። እየሰሩ ያሉት ስራም ቀላል አይደለም። የሀረር ከተማ ኮሪደር ልማት በተለይ የመብራቱን የማዘመን ስራ ሙሉ በሙሉ የሚሰራው እዚህ ቦታ ነው። ዘመናዊ ማሽን አላቸው። መብራቱ ከአዲስ አበባ ወይም ከሌላ ከተማ ደግሞ የሚለየው ለጥገና አምፖል ሲቃጠል ክሬን እንዳይቸገሩ በሆነ ሲስተም ራሱ ፖሉ ዝቅ ብሎ ለመጠገን የሚያስችል አይነትም የፈጠራ ስራ አክለውበታል። ይሄ ነገር እያደገ ይሄዳል። ብዙ ከተሞች አሉ። እዚ ማያ አለ። ማያ በራሱ አውዳይን ይዛል፣ ሀሮማያን ይዛል። ትልቅ ከተማ ነው። ሀረር በጣም ትልቅ ከተማ ነው። እስከ ድሬዳዋም ሊሄድ ይችላል እና ኢስት ፓርቱን ብቻ ከቨር የሚያደርግ ኢንዱስትሪ እንኳን ቢሆን በጣም ትልቅ ማርኬት ነው ያለው እና ብረት ላይ የተጀመሩ በጣም ተስፋ የሚሰጡ ስራዎች አሉ። እነሱን ስራዎች ከዚህ ኢንዱስትሪ ጋር እያገናኘን ስንሄድ ዲማንዱ ስላለ ገበያው ስላለ ኦልሬዲ ሙያው ደግሞ የተፈጠረ ስለሆነ የሕዝቡን ፍላጎት ለመመለስ ያግዛል። ለኔ ከኢንዱስትሪው በላይ ቅድም እንዳልኩት ሰዎች ተፈናቅለው ከሚያለቅሱበት አሁን ብረቶች የሚቆረጡበት እና ፈጠራ የሚካሄድበት ቦታ ሆኖ ማየቴ በጣም ከፍተኛ ተስፋ ሰጥቶኛል። እንግዲህ በድፍን ኢትዮጵያ ሳይዙ መጠኑ ቢለያይም በገጠርም በከተማም እንቅስቃሴዎች አሉ። የእድገት እንቅስቃሴ ሂደት ነው በአንድ ጀንበር የተሟላ ነገር ማየት አይቻልም። ሐረርጌ ዛሬ ሁለት ዓመት አንድ ዓመት ተኩል ሁለት ዓመት ገደማ መጥቼ ነበረ። ሐረር ያኔና ሐረር ዛሬ ሁለት የተለያየ አገር ማለት ነው። በጣም ጸድታለች፣ ግሪነሪው ይታያል። ቤቶች ትንሽ ሊፍት አፕ አድርገዋል እና የከተማ ቫይብ ይታይበታል። ድሮ ስለ ሐረር ሰምተን ሐረር ስንመጣ የምናየውና አሁን ደግሞ ሐረር ውስጥ ያለው መነቃቃት ለየቀለ ነው ድሮ ሀረር ስሟ ነበር ገናና እንጂ ከተማዋ አልነበረችም። አሁን ግን ለዚያ ለገነነ ስም የምትመጥን ከተማ ለመሆን እየታተረች ነው፣ ለማደግ እየተነሳች ነው። ገና ነው፣ ብዙ ስራ ይቀራል። ነገር ግን ጅማሮ እና ሂደቱ ደግሞ ተስፋ የሚጣልበት ነው እና በየቦታው የተጀመሩ ስራዎች ለረዥም ጊዜ ተኝተን ስለከረምን፣ ለረዥም ጊዜ የእኛ ትኩረት ሌላ ጉዳይ ስለነበረ አሁን በየቦታው ወጣቶች ተደራጅተው ኢንዱስትሪው ላይ ቅድም እንዳያችሁት በሌማት 13 ልጆች ገደማ ናቸው። ኦልሞስት ለሀረር በቀን እስከ 2005 እንቁላል ያቀርባሉ። ግራጁዌት ያደረጉ ልጆች ናቸው። ስራ አልነበራቸውም። አሁን ከተደራጁ አመት ተኩል፣ ሁለት አመት ገደማ ቢሆናቸው ነው። በዚህ ጊዜ ውስጥ ተነቃቅተው ለማስፋት ተጨማሪ ጥያቄ እየጠየቁ ነው ያሉት እና ወጣቶች ተደራጅተው በሌማት ሲሳተፉ፣ በግሪን ሌጋሲ ሲሳተፉ፣ በኢንዱስትሪ ሲሳተፉ፣ በእርሻ ስራዎች ሲሳተፉ ቀላል ግምት የሚሰጠው አይደለም። ቅድም በዞርንባቸው ቦታዎች በሙሉ ያየናቸውን ማሽኖች አስተውሉ። በየቦታው ይቆፈራል፣ ድንጋይ ይቆረቆራል፣ ብረት ይቆረጣል። ይሄ ሁሉ ማሽን ኢነርጂ ይፈልጋል፣ ነዳጅ ይፈልጋል። እንቅስቃሴ አለ ማለት ነው። ይህንን ማስቀጠል ከቻል ብር እውቀት እየተገላበጡ በርከት ያለውን ሰው ከድህነት እያወጡ መካከለኛ ገቢ ያለው ሰው ልጆቹን በወጉ የሚያስተምር ያሻውን እየበላ ያሻውን እየለበሰ የሚኖር ትውልድ እየተስፋፋ ይሄዳል። ቅድም እንዳልኩት መልእክቴ እንስራ ነው። ከስራዎች ሌላ መንገድ የለም። ሰው ዝም ብሎ በሚፈጠር የፖለቲካል ሁከት በጭቅጭቅ በንዝንዝ ሀገር መለወጥ አይቻልም። ሀገር የሚለወጠው በስራ ነው። ለስራ የምንሰጠው ድርሻና ለጭቅጭቅ የምንሰጠው ድርሻ ለየቀል መሆን አለበት። አሁን በጀመርነው መንገድ በሁሉም ጫፍ ያሉ እንቅስቃሴዎች ተጠናክሮ የሚቀጥሉ ከሆነ ኢትዮጵያ ምንም ጥርጥር የለውም፣ ብልጽግና ትጨብጣለች። ልጆቿ ከችግር ከመከራ የተላቀቁ ይሆናሉ። ከተሞቿ የተነቃቁ ይሆናሉ። ገጠሮቿ አምራች ሻጭ ይሆናሉ። በዚያው ልክ መሰረተ ልማት ይስፋፋል፣ ትምህርት ቤት ይስፋፋል እና ለኢትዮጵያ በጣም ትልቅ ተስፋ የሚሰጥበት የሚጣልበት ተግባር ነው። በጣም ደስ ብሎኛል። በምስራቁ የኢትዮጵያ ክፍል በጅጅጋ የነበረውን ከዚህ ቀደም ያየነውን ነገር አሁን በሀረር፣ በድሬዳዋ፣ በገጠሩ የሀረርጌ አካባቢ ስናይ ዘሆል ምስራቅ እየተነሳ ነው። ዘሆል ደቡብ እየተነሳ ሲሄድ፣ ዘሆል ሰሜን የተነሳ ሲሄድ፣ ምዕራብ እየተነሳ ሲሄድ፣ መካከለኛ ኢትዮጵያ የተነሳ ሲሄድ፣ ስንደመር እና ስንቀያየር በጋራ ትልቅ ሀገር፣ ሀብታም ሀገር እንፈጥራለን እና ጅማረው እጅግ እጅግ በጣም ደስ የሚል ነው። እንበርታ፣ ንስራ፣ ንፍጠን፣ ንፍጠር ለመለወጥ ለመቀየር እንዘርጋ። ብቻ ነው መልእክቴ። በጣም ደስ ብሎኛል። እንኳን ደስ ያላችሁ።